ሰላም ጤና ይስጥልኝ የእንፋሎት መረጃ ተከታታዮች፣ የዛሬውን አበይት ጉዳዮች ይዘን ቀርበናል። በትግራይ ክልል ያሉ ታጣቂዎች መንገድ መዝጋት ጀመሩ። በአዲስ አበባ መኖሪያ ቤቶች መታሸግ መጀመሩ ተገለጸ። የአስር ሰዎች ሕይወት በመኪና አደጋ ተቀጸፈ። ፕሬዝዳንቱ መሸሻቸው ተገለጸ። በትግራይ ክልል ያሉ ታጣቂዎች መንገድ መዝጋት ጀመሩ። በመቀሌ የሚገኙ የዲዲፍ ሰራዊት አባላት ከደሞዝ እና ጥቅማጥቅም ጋር በተያያዘ ቅሬታ ማቅረባቸው እና መንገድ መዝጋት ጀምረዋል። ታጣቂዎቹ ዲድረ መቋረጥ የለበትን ጥቅማችን ይከበር የሚሉ ድምጾችን እያሰሙ ተገልጻል። በአዲስ አበባ መኖሪያ ቤቶች መታሸግ መጀመሩ ተገለጽ። በአዲስ አበባ ከተማ የመኖሪያ ቤት ካርታ ያለው ቤት ለንግድ የሚጠቀሙ ወይም ያከራዩ የቤት ባለንብረቶች ካርታቸውን ከመኖሪያ ወደ ንግድ ወይም ወደ ቅይት የመኖሪያ እና የንግድ እንዲቀይሩ ገደብ ተሰጥቷቸዋል። ይህን ለማድረግ ደግሞ ከፍተኛ ገንዘብ እንደተጠየቁ እና ይህን የአገልግሎት ቅያሪ የማያደርጉ ከሆነ የቅጣት ከፍለው ቤታቸው እንደሚታሸግ የገለጹልን ሲሆን ይህን ያላደረጉ ግለሰቦች ቤታቸው እየታሸገ መሆኑን ገልጸውልናል። አዲስ ካርታ ለማውጣት ደግሞ እስከ አምስት መቶ ሺህ ብር እየጠየቅን ነው ብለዋል። የአስር ሰዎች ሕይወት በመኪና አደጋ ተቀጸፈ በአማራ ክልል በኦሮሞ ብሔረሰብ ዞን በጨፋ ሮቢት ከተማ ልዩ ስሙ ጃራ ድልድይ አካባቢ ከአዲስ አበባ ወደ ደሴ 60 ሰዎችን አሳፍሮ ሲጓዝ የነበረ የሰሌዳ ቁጥሩ ኢት 73290 የሆነ ታታባስ እና ከደሴ ወደ አዲስ አበባ ሲጓዝ የነበረ የሰሌዳ ቁጥሩ ኢት 41157 ተሳቢ መኪና ተጋጭተው በደረሰ ዘግናኝ የትራፊክ አደጋ የበርካታ ሰዎች ህይወት አልፏል። በርካቶች የአካል ጉዳት ደርሶባቸው በጨፋ ሮቢት ሆስፒታል ህክምና እየተደረገላቸው ይገኛል። እስካሁን ከአስር በላይ ሰዎች ሕይወት ያለፈ ሲሆን የሟቾቹ ቁጥር ሊጨምር ይችላል። ፕሬዝዳንቱ መሸሻቸው ተገለጸ። በከባድ ተቃውሞ ውስጥ ታመሰ የቆየችው ማዳጋስካር በዛሬው ዕለት የአገሪቱ ፕሬዝዳንት በፈረንሳይ ወታደራዊ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ተሰምቷል። ፕሬዝዳንቱ አገሪቱን ለቀው እንዲወጡ ያመቻቹት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደሆኑ የፈረንሳይ ሚዲያዎች ዘግበዋል። ፕሬዝዳንቱ በአገሪቱ አቆጣጠር ዛሬ ጠዋታል ዜሮ ሮ ላይ ንግግር ለማድረግ ቀጠሮ ይዘው እንደነበር ጽፈት ቤታቸው አሳውቆ ነበር። ከ800 ወንዶች አንዱ በጡት ካንሰር ተጋላጭ የመሆን ዕድል እንዳለው ተገለጸ። ኤ.አ.አ በ2020 በተደረገ ጥናት በዓለም ላይ 2.3 ሚሊዮን ሰዎች በጡት ካንሰር ተይዘዋል ከነዚህ ውስጥ ስድስት መቶ ሰማንያ አምስት ሺህ ሕይወታቸውን አጥተዋል። ከስምንት ሴቶች አንዷ በጡት ካንሰር እንደምትጠቃ መረጃዎች ያሳያሉ። በብዛት በቤተሰብ ውስጥ ተመሳሳይ የጡት ካንሰር ታሪክ ካለ፣ ሴቶች ለረጅም ጊዜ በወር አበባ ውደት ውስጥ መቆየት ማለትም መምጣት ካለበት ጊዜ ቀድሞ ሲመጣና መቆም ካለበት ጊዜ ሲዘገይ ለጡት ካንሰር ተጋላጭ እንደሚያደርግ ራዲዮሎጂስት የጡትና የማስ ፊሎ የሆኑት ዶክተር ሚሮን አህመድ ለብስራት ሬዲዮ ተናግረዋል። በተጨማሪም ልጅ በጣም ቆይቶ መውለድ አንደኛው መንስኤ መሆኑን አክለዋል። የሕመሙ ምልክቶች ጡት ላይ ህመም የሌለው እባጭ፣ የጡት መጠን መጨመር፣ የጡት ቅርጽ መቀየር፣ የጡት ቆዳ ላይ የሚፈጠሩ ለውጦች፣ የጡት ቆዳ ወደ ውስጥ መሰርጎድ፣ የቆዳ መወፈር፣ የቆዳ መቅላት፣ የጡት ጫፍ ወደ ውስጥ መግባት፣ የጡት ፈሳሾች ማለትም ከወተት ውጪ ያለ ፈሳሽ ምልክቶች ናቸው። ነገር ግን 40 ዓመት የሞላት ማንኛውም ሴት ምንም ምልክት ባታይም እንኳን በየዓመቱ መሞግራም በተሰኘ ቱረ ሊየታ ማድረግ እንዳለባት ተጠቁሟል። በሌላ በኩል ምንም እንኳን ህመሙ ሴቶች ላይ በብዛት ቢስተዋልም ወንዶችም በጡት ካንሰር የመጠቃት እድላቸው ከስምንት መቶ ሰዎች አንድ ሲሆን ህክምና በማድረግ እና በቶሎ ወደ ጤና ተቋም በመምጣት ወንዶች ላይ የተሻለ ግንዛቤ መኖሩ ዶክተር ሜሮን አህመድ ጨምረው ለብስራት ሬዲዮ ተናግረዋል። በርካቶች ካንሰሩ እንዳለባቸው ሲነገራቸው ቶሎ ወደ ቀጣይ ሕክምና ከመሄድ ይልቅ አላመና ህመሙን ደረጃ ከፍ እንደሚያደርገው በመጥቀስ ህክምናን በአግባቡ መከታተል አስፈላጊ መሆኑን ተገልጿል።